አቤል በያፌት እጅ ተያዘ። ናታን ደግሞ አቤልን ሲያየው ጓደኛዬን በአንተ እጅ ነው ወይ እያሰቃየኸው በማለት አቤል ላይ ተኮሰበት። ሁለቱም ተያይዘው እዳገቡ አቤል እንግዲህ በሰራው ወንጀል ከፍተኛ ስለሆነ እንደውም ደግሞ እያንዳንዱ መረጃ እነፂውን አውጥተው ስለሰጡበት ለፖሊስ እንዲሁም ቢኒን አግቶ ህይወቱን ለማስወገድ ሙከራ ላይ እያደረገ መሆኑን ፖሊሶች አቀው የእድሜ ልክ እስራት እንዲፈረድበት አደረጉት። አቤል በመታሰሩ እጅግ በጣም ሁላችንም ደስተኛ ነን። ሌላው አሳዛኙና በጣም የሚከብደው ነገር ያፌት ኤፍራታን ጉዳት አደረሰባት። ያለኔ ፍቃድ ከቤት ማን ውጪ ብሎሽ ነው? በማለት ንደቱን ሁሉ አራገፈባት። ኤፍራታን ማንም ሊያድናትም ሆነ ሊያስጥላት አልቻለም። እባዶ ቤት እንደፈለገ ተጫወተባት፣ በጣም አድርጎ ደበደባት። በጣም ያሳዝናል። እንግዲህ ጽዮን መጀመሪያ ላይ በጣም ፈርታ ሪከርዱን ለማጥፋት እየተዘጋጀች እያለ እሱ እንደተያዘና ቢኒ እንደተለቀቀ ተደወለላት። ያንም ስትሰማ ጽዮን በእልልታና በደስታ ጮቤ ረገጠች። ግን ኢፉዬ ከእሷ ጋር ስትሄድ ያገኛት አደጋ የያፌት ንዴት ምክንያቱም ይበቀለኛል ወይም ደግሞ ጠላት ይሆነኛል ብሎ ያላሰበው የአክስቱ ልጅ አቤል መሆኑን ሲያውቅ እኔን ለመጉዳት ብሎ ነው ቢኒን ያገተው በማለት በጣም በተናደደ ስሜት ኤፍራታን ሲፈልጋ ሲያጣት ኤፍራታን የትደሽ ነው አላስ ተመልሳ ስትሄድም እሷም ደግሞ የመለሰችለት መልስ ገኒ ልጠይቅ ገኒ ፓላራይዝ ሆና አሰማማ ለማም አለችው። ያለኔ ፍቃድ የማናት ገኒ ማን ውጭ ብሎሽ ነው በማለት እንዳይሆን አድርጎ ደበደባት። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ተከታተሉ። ዛሬ እንግዲህ በጣም ደስ የሚለው ነገር አቤል በመያዙ እና ቢኒ በመለቀቁ በጣም ደስ ይላል። ነገር ግን ደግሞ ናታን ስሜታዊ ሆኖ ነገሮችን አበላሽቷል። አቤልን ሲያየው አንተ ነህ ወይ የእኔን ጓደኛ አንተ ላንጌሳ ማስቲካ አላምጥ እንጂ ቢኒን ወንድ ሆነህ የምታግተው በማለት ፖሊሶቹንም ሳይፈራ ናታን አቤል ላይ ንዴቱን አንጸባረቀበት። አቤልም ግንባሩ ጉዳት ደርሶበታል። ግን ቢሆንም ናታንን መቀጣት ባለበት ሰዓት ይቀጣል እንጂ አንተ አይደለህም በማለት ፖሊሶቹ ለጊዜው ይዘውት ነበረ። ግን አቤል የሰራው ወንጀል ከባድና ከፍተኛ ስለሆነ እስራቱ በቀላል የሚለቀቅ አይደለም። አሁን ያፌትስ እንደፈለገ ቢሆን ምንም ቢያደርግም የራሱ የሆነ ምክንያት ስላለው ፖሊሶችም ቢሆን አያስሩትም፣ አይዙትም። ቢታሰርም ይለቀቃል። አሁን አቤል እንግዲህ ማንም ሊያስለቅቀው ሆነ ሊረዳው የሚችል አካል የለም። አንድ አለኝ እያለ የሚመጻደቅበት ያፌት ነበረ፣ ወንጀሉን አወቀበት። ያፌት ለእኔ ብሎ ሳይሆን ጽዮንንም በነካ ሰው እንደማልደራደር አውቅያለሁ። ስለዚህ ለጽዮን ሲል ነው ቢኒን ያገተው። ደግሞም አስጠንቅቄው ነበር ጽዮንን እንዳትነካ ብዬ ስለዚህ እህትንም ስለ አስፈራራ ከዚህም በላይ ይገባዋል በማለት ያፌት አሁን እጅግ መራራ ጥላቸውንና በቀሉን አቤል ላይ እያደረገ ይገኛል። አሁን ሌላ ትኩሳት፣ ሌላ ስቃይ። ኤፍራታ ደግሞ የድንኤል ምርመራውን ለማስደረግ ዱብ ዱብ ስትል፣ አሁን ኤፍራታን ያፌት ተቤት እንዳትወጣና ሰብርብር አድርጎ ለቋታል። ኤፍራታ ስቃዋ በዛ። ለናታን እየታገለች እያለች ግን ደግሞ ምንም ቢሆን ልታርፍም ሆነ ልትረጋጋ ተረጋግታ ጥላቶቿን ልታስወግድ አልቻለችም። ሌላኛው እንግዲህ ናታን የገባበት ወጥመድ በጣም አስቸጋሪ ነው። አሁን የዳራ እናት ብዙ ነገር እያደረገችው ትገኛለች እናም እያንዳንዱ እርምጃውን እየተከታተለችውና ወደፊት ምን ማድረግ እንዳለባትም ቀጥታ በሷ እግር በሷ ትዕዛዝ እንድራመር ትፈልጋለች። ግን ናታን ደግሞ እዛ የገባው ያፌትን የሚጥልበት መረጃ ማግኘት እችላለሁ ብሎ አስቦ ነበር። ግን የባሰ ወጥመድ ውስጥ ገብቶ የዳራ እናት እንደምናስባት እና ወይም ደግሞ ናታን ቀለል አድርጎ እንደሚያስባት ቀላል ሰው አይደለችም። እያንዳንዱን እርምጃ ተከታትላ እሱን አጉል በጣም ከባድ የማይወጣው ትልቅ ወንጀል ውስጥ ከታ ስታር መጠምጠው ለመኖር ነው ፍላጎቷ። ያፌት ግን እያንዳንዱን ነገር የሚያደርገው በጥንቃቄ ነው። ግን አሁን ኢፍራታ በኋላው በስተጀርባው የምታደርገውን ነገር በሙሉ ያፌት አውቋል። እንደገና መጀመሪያ ላይ ግን ማን ነው እኔን ሴት አማኝ ያደ እንዴት እንዴት ለሴትሽ ተሸወዳለሁ እንዴት በዚች በኢፍራታ ተብያዋ እንደዚህ ልጥ መለመል ቻልኩኝ በማለት እራሱን እየወቀሰ ይገኛል አንድ ነገር ባደርግ እንዴት አሳልፏ እንደምሰጣይ ምንም ጥርጥር የለውም የእሷ የሆኑን ሰዎች መንካት እንደሌለብኝም አስጠነቀቀች በማለትም ግን ወታ ስትመለስ እንዳይሆን አድርጎ ደብድቧታል አሁን ገኒና አቤል አንድ ቤት ውስጥ ቁጭ ብለው እያዝናሉ። ገኒ ውስጧ ቢያዝንም መናገር አትችልም። ፓራላይዝ ሆናለች። ማውራትም አትችልም። ምንም ማድረግ መንቀሳቀስም አትችልም። ጽዮን ደግሞ በርግጥ፣ ድሉን ተጠና አሸንፋ ቢኒን ካለበት ሁኔታ እሷ ባታወጣውም፣ እንግዲህ ፖሊሶች በያፌት በኩል ይዘውታል። ግን ቢኒን ለቆታል ማለት ነው የለቀቀውም ያፌት አለበት ድረስ በመሄድና ለፖሊስ ቃል ገብቶ ስለነበረ በመጠቆም አቤል እንዲታሰር ቢንያም ደግሞ ከታሰረበት እንዲወጣ ቢደረግም ቢንያም በከባዱ በደረሰበት ድብደባ በጣም ህመም ስለተሰማው አሁን ሐኪም ቤት ይገኛል። ቢንያም በጣም ምግብ ሳይበላ ብዙ ነገር ይህን ያክል ቀን አግቶትና እየደበደበው እያሰቃየው ስለነበረ ቢያንስ በጣም ህመም ላይ እንዳለም ዶክተሮቹ ተናግረዋል። እና ግን ደግሞ ዋናው ነገር ቢንያም በህይወት መትረፉ ነው። ወደፊትስ ምንድን ነው የሚፈጠረው? ያፌት አሁን አቤልን መበቀልና እንደፈለገ መደብደብ ይፈልጋል። ከፖሊሶቹ ደግሞ ፍርድ ቤት ቢፈረድበትም ግን ምንም ቢሆን ምንም በፍጹም አቤል እስር ቤት መቅረት የለበትም። በገንዘብ አስፈትቼ እኔ እንደፈለግኩኝ ማድረግ እችላለሁ እያለ ይገኛል። ያፌት ኢፍራታ እያንዳንዱ እርምጃዋን ያፌት አቆባታል። ከቤት እንዳትንቀሳቀስ ቢደበድባትም ግን ደግሞ ተጨማሪ እስልካዋንም ጠልፎ እንደውም ተጨማሪ በር ላይ እንዳትወጣ እንዳትገባ ጠባቂ አቁሞባታል፣ የሚከታተላ ሰው። እናም የቢኒ መዳንና የቢኒ መለቀቅ እጅግ ከምንም በላይ አስደስቶናል። እንግዲህ አቤል እንደ ማስቲካ ማላመጡ እቅድ መስሎት ያፌት ከሱ የሚያመልጥ መስሎት ነበረ። እናም አንድ ማስቲካ ዝም ብሎ እንደሚ ካፉ ውስጥ ጨምሮ እንደሚያሞሰታው ቢኒንም እንደዛ አድርጎ ነበር ያሰበው። ግን ደግሞ በኋላው የቢኒ እገታ በስተጀርባ የመጣበት መዘዝ መቼም የሚዋጣውና መቼም የሚዘልቀው አይደለም። ስለዚህ አቤል አሁን እናትየዋ ደም እንባ እያለቀሱ ይገኛሉ። ጽዮንን ለማገኘት ብሎ በሴት ልጅ ሕይወት ላይ ለመጫወት ብሎ እንግዲህ ቢኒን ያለ ስራው አግቶ ሲያሰቃየው በመክረሙ ብዙ ዋጋ እየከፈለ ይገኛል። ቢኒ ወደ ቤቱ በመመለሱም እጅግ በጣም ደስ ብሎናል። ግን ደግሞ እዚህ አቤል የብዙ ሰው ሕይወት አበላሽቷል ማለት ይቻላል። ምክንያቱም ገኒ በእሱ ምክንያት ቢኒ ሞቷል ስትባል ራሷን ስታወድቃ፣ ይሄው መድኃኒት የሌለው በሽታ ውስጥ ወድቃለች። ቢኒያምም አሁን ለጊዜው በጣም ታሟል እና በድንጋጤ ብዙ ሰዎች እየተሰቃዩም ይገኛሉ ማለት ነው። በሚያሳዝን ሁኔታ አሁን ላይ የሐረግ ድራማዎች እንግዲህ ናታንም በጣም ስቃይ ውስጥ ይገኛል። የዳራ እናት ትልቅ ወጥመድና እቅድ አዘጋጅታለት እየጠበቀችው ትገኛለች። እሱም ና ባለችው መሰረት የስራ እቅዱን ለማስጀመር ልብሱን ቀይሮ ድሃ መስሎ እዳራ እናት ቤት ሰተት ብሎ ገባ። ግን ናታን ስሜታዊ ሆኖ የዳራን እናት ጉንጭ ይዞ ምንድነው የምትፈልጊው በማለትም ጠየቃት። ስራ እሰራለሁ ብለ አይደለም የመጣው በማለትም አስጠነቀቀችው። በጣም ከባድ ነው። ጽዮን ለወንድሟ ትሰብ ወይስ ደግሞ ለቢኔ፣ ቢኔ የገባበት ሁኔታ በጣም ቢከብድና ቢያሳዝንም አሁን ግን በህይወት መኖሩ ትልቅ እረፍትና ሰላም ነው። ለብዙ ሰዎች ያ ቤት እንግዲህ፣ በኢፍራታ ላይ እያንዳንዱ እርምጃዋን እያደረገ ያለ ግን ደግሞ እነናታን ቤት ምን ልትሰሪ ነው የሄድሽው? እገኒጋ አልሽ እንጂ እነናታን ቤት እንደሄድሽ የራሴ ጠባቂ የሚከታተልሽ ነግሮኛል አላት። እሷም በቃ ጽዮን ቢኒን እንደታገተ ታገተባት ስትነግረኝ እሷን ለማጽናናት ነው የሄድኩት፣ ብትለውም እኔ ሳልፈቅድልሽ ማናባሽጂ ብሎሽ ነው በማለት እንግዲህ ትልቅ ጉዳት አድርሶባታል። ጽዮንም ደውላ የደረሰባትን ነገር ስትነግራት ይበስ ውጥር ጥር ብላ እየተጨነቀች ትገኛለች። እኔ ለማንኛቸው ልሆን በማለት ገኒና እንግዲህ ዳግም የአሸናፊነት ስሜት ቢሰማቸውም፣ በእርግጥ አሁን ላይ የገኒ ሁኔታ እጅግ ያሳስባል። ሲቀጥል ደግሞ በሚያሳዝነው ነገር ምንድን ነው አይገርምም ናታን ትልቁ ወጥመድ ውስጥ በመግባቱ ነው። ቤዛ ደግሞ እዳራ ወንድም ጋር እየተገናኘች ትገኛለች። የዳራ ወንድም ምንድን ነው በላይ የያዘው በጣም ከባድ ነው እና አሁን ቤዛን ትከታተል ይዛለች ማለት ነው። እናም እየተከታተለች ትገኛለች። ስለዚህ ስታገኛት ደግሞ ቤዛ የመስፍ ልጅ መሆኗን ስታቅ በጣም እጅግ ከባድና አስቸጋሪ የሆነ የሚያስተሳስር ነገር እንዳለ በጣም ተረድታለች። ቤዛ በየዋህ ልቧ አሁንም ሌላ ወጥመድ ውስጥ ገብታለች። የዳራ እናት ቤዛን የመስፍ ልጅ መሆኗን ደርሳበታለች። ከመስፍን ጋር ያላት ግንኙነት ከባድ ነበረ። አሁን ናታንንም ያጠቃችው የአቶ ሰለሞን ልጅ መሆኑን ስለምታውቅ ነው። ይህን ሁሉ ስቃይ ናታን እንዴት ነው የሚወጣው? እፍራታ ደግሞ የናታን መጥፎ ነገር ላለመስማት ነበር ህይወቷን ያበላሸችው። አይደለም እኔን ደብድበኝ ቀርና በዙሪያ ያሉ ሰዎችን ክፉ ነገር ብታደርግ ያፌት እመነኝ ሁሉም ነገር ያልቀልሃል፣ አለችው። ግን ያፌት መልሶ ደግሞ ይቅርታ አድርግልኝ፣ ስሜታዊ ሆኜ ያለኔ ትዕዛዝ የትም ቦታ ስትወጭና አሁን ያለሁበት ሁኔታ የገዛ ያክስቴ ልጅ ለእኔ ጥላት ሆኖ ሲገኝ በጣም ተበሳጭቼና ተናድጄ ነው በማለት ኤፍራታን ድጋሜ ይቅርታ ቤ ጠይቃትም፣ ኤፍራታ ስሜታዊ ሆና ትገኛለች። ቻናሉት ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ።